ይሆነ ደምግባልባ እውነት አሁን ያጨበጨበ ሰው ከሁለት መቶ በላይ አይሆንም። በጣም የምታሳዝነው በደንብ አይበደ። እሺ እግዚአብሔር ከሁላችን ጋር አይሁን። የእግዚአብሔር ቸርነት የእመብርሃን አማላጅነት አይለይም። ሰላም እደሩልኝ። በመምህራችን ላይ አድሮ ያስተማረንና የመከረን ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። እስኪ አክብሩስ። ይህንን ቃል ያልከለከለን አምላክ የዕለቱን ትምህርት እጥር መጥን ባለ መልኩ ላመሰጠሩልን ለመጋቤ ብሉይ እዝራ እግዚአብሔር አምላክ ቃልህ ሕይወት ያስማልልኝ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር በጸጋ ያርዝምልን። እስኪያከብሩላቸው እግዚአብሔርን። እንግዲህ ከሰባት ሰዓት ጀምሮ በጉዞና በአገልግሎት ላይ ስላላችሁ ከዚህ በላይ ማቆየት ተገቢ ስላልሆነ ጉባኤውና ትምህርቱ ከአንድ ሰዓት ጀምሮ በተመደቡ መምህራን እዚህ ቦታ ላይ እስከ ሶስት ሰዓት ድረስ አገልግሎቱ ይቀጥላል።